ሰላም ጤና ስጥ፣ ኤቫንጀሊካል ቴሌቪዥን ተመልካቾቻችን። ይህ የወንጌል አማኞች ድምጽ ነው። የዕለቱ መርጃዎች ይዘንላችሁ ቀርበናል። ከመርጃዎቹ ጋር ከእናንተ ጋር የምቆየውን የአማኑኤል ዲብሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። የኢትዮጵያ ወንጌል አማኞች የቤተ ክርስቲያናት ካውንስል ከቻይል ኤቫንጀሊዝም ፌሎሺፕ ጋር በመተባበር በነቀምትና በውሳና ከተማ ለመሪዎች ስልጠና ሰጠ። ባልደረባችን ቤተልሔም ድርጅት ተጨማሪ አላት። የኢትዮጵያ ወንጌላማኞች ቤተክርስቲያን ካውንስል ከቻይልድ ኢቫንጀሊዝም ፌሎሺፕ ጋር በመተባበር በነቀምትና በውሳና ከተማ ለመሪዎች ስልጠና ሰጥተዋል። ሰኔ 7 ቀን 2017 ዓም በነቀምት በተደረገው ስልጠና 60 መሪዎች የተሳተፉ ሲሆን ሰኔ 14 ቀን 2017 ዓም በውሳና ከተማ በተደረገው ስልጠና ላይ 35 መሪዎች ተሳትፈዋል። የካውንስሉ የልጆች አገልግሎት ተወካዮች በስልጠናው ላይ የተገኙ ሲሆን በቀጣይም በሁለት ወራቱ ውስጥ 120 ሺህ ልጆችን በወንጌል ለመድረስ በተለያዩ ከተማ ዘመቻ እንደሚካሄድና ለዚህም ዘመቻ ከ2000 በላይ ልጆችን የማሰልጠን ስራ እንደሚሰራ የቻይልድ ኢቫንጀሊዝም ፌሎሽፕ አስተባባሪ ወንጌላዊ አልማዝ ገልጸዋል። ከዚህ ቀደም በጅማ ከተማ ተመሳሳይ ስልጠና የተሰጠ ሲሆን ትልቅ ውጤት በማስገኘቱ ከእነዚህም ውስጥ 12 መምህራን የስምንት ቀን የቻይልድ ኢቫንጀሊዝም ስልጠና እየወሰዱ እንደሆነ ተገልጿል። በሐምሌ ወር በጅማ ከተማ ከ50 በላይ ለሆኑ ህጻናት ለአምስት ቀን የሚቆይ ስልጠና እንደሚሰጥ፣ እንዲሁም በአላባና በባህር ዳር ከተማ ተመሳሳይ ስልጠና እንደሚሰጥ ተነግረዋል። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ታቦር ኢቫንጀሊካል ኮሌጅ በስነመለኮት መለኮት የትምህርት መስክ ያሰለጠናቸውን 47 ተማሪዎች አስመረቀ። መንፈሳዊ ኮሌጅ በመደበኛ በማታና ና በክረምት መርሃ ግብሮች ያሰለጠናቸውን 21 ተማሪዎች በሚሶሎጂ የመጀመሪያ ዲግሪ ፕሮግራም ና በመደበኛ ና በርቀት መርሃ ግብሮች በሚሶሎጂ በዲፕሎማ ያሰለጠናቸውን 26 ተማሪዎች አስመርቋል። በምረቃ ስነስርአቱም ላይ የኮሌጁ ቦርድ ምክትል ሰብሳቢ የማዕከላዊ ደቡብ ኢትዮጵያ ስኖዶስ ፕሬዝዳንት ቄስ እያሱ ጠጊቾ ና የኮሌጁ ቦርድ ሰብሳቢ ና የደቡብ ስኖዶስ ፕሬዝዳንት ቄስ ወልደ አያለ ተገኝቶ ለተመራቂ ተማሪዎች የማበረታቻ መልእክቶችን አስተላልፏል። የታቦር ኢቫንጀሊካል ኮሌጅ በ1968 ዓ ም የሰርተፍኬት ፕሮግራም በመስጠት የመጽሐፍ ቅዱስ ትምህርት ቤት ሆኖ የተቋቋመ ሲሆን በደርግ መንግስት ተወርሶ አገልግሎት መስጠት ካቆመባቸው አመታት ባሻገር በርካታ ቴዎሎጂያን ያፈራ ቀደምት የቤተ ክርስቲያኒቱ የስነ መለኮት ተቋም መሆኑ ተገልጿል። ከኮሌጁ ዲን አቶ ጉዲና ጎበና ለመረዳት እንደተቻለው ኮሌጁ በአሁኑ ሰዓት በማሰልጠን ላይ ከሚገኙ የዲፕሎማ ና ዲግሪ ፕሮግራሞች በተጨማሪ በቀጣይ አመታት በሁለተኛ ዲግሪ ፕሮግራም ተማሪዎችን ተቀብሎ ለማስተማር በዝግጅት ላይ እንደሚገኝ ተናግሯል። መረጃውን ከቤተ ክርስቲያኗ ገጽ አገኘ ነው። ከቢሊግራም ኢቫንጀሊስቲክ አሶሲሽን ሚኒስትሪ ጋር በመተባበር ከደብረ ዘይትና ዙሪያው ለመጡ ከሁለት መቶ በላይ አገልጋዮች ስልጠና ተሰጠ። ባልደረባችን ቤተልሔም ድርጅት ተጨማሪ አላት። በሐዋርያት ስራ ምዕራፍ ስምንት ቁጥር 26 ከ36 የፊልጶስ ምስክርነት ትኩረት ያደረገው ስልጠና በእግዚአብሔር ህልውና ውስጥ መሆኑን፣ የእግዚአብሔርን ቃል ሙላትና ውጤታማ ክርስትና ህይወት እንዴት መኖር እንደሚቻል በሚሉት ሀሳቦች ዙሪያ ዳስሳ የተደረገም ሲሆን በዋናነትም አዳዲስ ክርስቲያኖችን በምን መንገድ ማስተማር እንዲሁም ማነጽ እንደሚገባ ትልቅ አስተዋጽኦ እንደነበረው ተነግረዋል። በስልጠናው ውጤታማ ክርስትና እንዴት መኖር እንደሚቻል፣ በወንጌል አገልግሎት ስራና አዳዲስ ደቀ መዝሙር የሆኑትን በምን አይነት መንገድ ማስተማር እንዳለበትም በስልጠናው ተካቷል ተገልጿል። በመጨረሻም ለሰልጣኞች መጽሐፍ የተበረከተም ሲሆን በስልጠናውም ደስተኞች መሆናቸውንና በቀጣይም ለተሻለ ስራ እንዳነሳሳቸው ገልጸዋል። መረጃውን የኢትዮጵያ ቃለ ሕይወት ቤተክርስቲያን ወንጌል ስርጭትና ቤተክርስቲያን ተከላ ክፍል አገኘ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች ስርዓተ ትምህርት የአሰልጣኙ ስልጠና ተሰጠ። ባልደረባችን ቤተልሔም ድርጅ ተከታትለዋለች፣ እንደሚከተል ይቀርባል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች ስርዓተ ትምህርት በቄለም ወለጋ ክልል በደንብ ዶሎ ከተማ ተሰጥቷል። በስልጠናው ከአምስት ክልሎች ለተውጣጡ ለሰላሳ ተወካዮች ለሶስት ቀናት ስልጠናው ሲሰጥ ቆይቶ ተጠናቋል። ስልጠናውን የሰጡት ዶክተር ጎበና ጉዲናና መጋቢ ሽመልስ ጠጄ ሲሆኑ በስልጠናው ማብቂያ የስርዓት ትምህርት የማሰልጠኛ መጽሐፍት ስርጭትም ተከናውኗል። በቀጣይም በሌሎች የክልል ክላስተሮች ስልጠናውን ለመስጠት መታቀዱን ከአገልግሎቱ ክፍል ያገኘነው መረጃ ያመላክታል ስትል የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በማህበራዊ ትስሯ ላይ ያስፈራለች። ተመልካቾቻችን፣ መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ሀገራት ወዳገኘናቸው መረጃዎች እናልፋለን። በዓለማችን በአእምሮ ልህቀት መጠን የክብረ ወሰን ባለቤት የሆነው ያንግ ሁንኪም በኢየሱስ ክርስቶስ እንደሚያመን ተናግረ። በዓለማችን በአእምሮ ችሎታ መጠን የክብረ ወሰን ባለቤት የሆነው ያንግ ጁንኪም በቅርቡ በማህበራዊ ሚዲያ ላይ ኢየሱስ እግዚአብሔር እንደሆነ እንደሚያምን ተናግረዋል። በአይኪው ወይም የአእምሮ ልዕቀት መለኪያ 276 በማምጣት የአእምሮ ልዕቀት መለካት ከጀመረበት ጊዜ አንስቶ በሰው ልጆች ታሪክ ከፍተኛ የሆነ የአእምሮ ልቀት ውጤት ባለቤት የሆነው ኪም በኤክስ ማህበራዊ ሚዲያ ላይ እንደ ከፍተኛው የአእምሮ ልቀት ባለቤት ኢየሱስ ክርስቶስ አምላክ እንደሆነና እውነት መንገድና እና ህይወት እንደሆነ አምናለሁ በማለት ተናግረዋል። ከዛም በኋላ በሰጣቸው አስተያየቶች በኢየሱስ ክርስቶስ ላይ ያለው እምነት በግል አቋም ብቻ ሳይሆን በምክንያት ላይ የተደገፈ እንደሆነ አንስተዋል። ኢየሱስ የእኔ ማለትም ጽፏል። እናም በማህበራዊ ሚዲያዎች ላይ የሚያቀርባቸው ነገሮች ሰዎችን ወደ እግዚአብሔር የሚመሩ እንዲሆኑ እንደሚፈልግም ተናግረዋል። በዓለም አቀፍ ደረጃ በአእምሮ ልቀቱና በሳይንስና ቴክኖሎጂ ዘርፎች ባሳካቸው ስኬቶች የሚደነቀው ኪም በነገረ መለኮት ዙሪያ ለረዥም ጊዜ ቆየ ፍላጎት እንደነበረ ይነገርለታል። በሲውል በሚገኘው የዮንስ ዩኒቨርሲቲ በክርስቲያን ቴዎሎጂ የመጀመሪያ ዲግሪውን የያዘው ኪም ነገረ መለኮት መማሩም በህይወቱ ከወሰናቸው ምርጥ ውሳኔዎች መካከል አንዱ እንደሆነ ተናግረዋል። ነገረ መለኮት የሁሉም ጥናትና የምርምር የምርምር ዘርፎች ጠቅላይ ነው በማለትም ተናግሯል። ኪም ከዚህ በፊት ባደረጋቸው ንግግሮች ከሞት በኋላ ያለ ህይወት ከሳይንሳዊ አመክንዮ ጋር የሚጣረስ እንዳልሆነ ሲያስረዳ ይስተዋላል። ንቃተ ሊናችን የአእምሮ ስራ ውጤት ብቻ አይደለም፣ ከዚያ የሚጠልቅ ነው። ኳንተም ፊዚክስ መረጃ መቼም እንደማይጠፋ ይናገራል። መረጃዎች አይነታቸውን ሊቀይሩ ይችላሉ እንጂ መቼም አይጠፉ። ንቃተ ሊናዎቻችን የኳንተም መረጃዎች ከሆኑ አካላችን ከበሰበሰ በኋላም ይቆያሉ ማለት ነው ሲል ያስረዳል። የሰውን አንጎል በስልክ የመሰለው ሲሆን ከሞት በኋላ ያለን ህይወት ደግሞ እንደ ክላውድ ስቶሬጅ ያስቀምጣል ተቀምጠዋል በዚህም የሰዎች ነፍስ በስጋዊ አካላቸው የተወሰነ እንዳልሆነ ለማሳየት ነው። ኳንተም ኢንታንግልመንት ንቃተ ህሊና ከሚነካውና ከሚዳስሰው አለም ያለፈ ትልቅ ስርዓት አካል እንደሆነ ያመላክታል በማለት ያስረዳል። የኪም ስኬቶች ከትምህርት ልቀት ያልፋሉ። ከአእምሮ ልቀቱ ውጤቱ ባሻገር ኒውሮስቶሪ የተሰኘ አእምሮ ደህንነት ላይ የሚሰራ ድርጅት መስራችና ስራ አስኪያጅ ነው። ድርጅቱም በደቡብ ኮሪያ መንግስት ለአእምሮ ደህንነት ለሰራቸው ስራዎች እውቅና ተሰጥቶታል። መረጃውን ከክርስቲያን ቱዲ ያገኝ ነው። ተመልካቾቻችን ለዛሬ ከያዝናቸው መረጃዎች ወደ መጨረሻው ስናልፍ በቢሊግራም ኢቫንጀሊስቲክ አሶሲሽን በለንደን በተዘጋጀው ፕሮግራም ላይ ከ17 ሺህ በላይ ሰዎች መገኘታቸው ተገለጸ። በለንደን በተዘጋጀው ወንጌልን የመናገር ፕሮግራም ላይ ከ17 ሺህ በላይ ሰዎች ተገኝተዋል። በባለፈው ቅዳሜ በተደረገው በዚህ ወንጌል የመስበክ ፕሮግራም ላይ ለመካፈል የመጡት ሰዎች ከተዘጋጀው አዳራሽ የመያዝ አቅም በላይ በመሆናቸው በሺዎች የሚቆጠሩ ሰዎች ለመግባት ስላልቻሉ መመለሳቸው ተገልጿል። እግዚአብሔር ይወዳቸዋል በሚል ድረስ በተለያየ ዓለማት እየተደረገ ያለው ፕሮግራም አካል የሆነው ፕሮግራሙ ከታሰ በላይ ሰዎች የተገኙበት እንደሆነ ነው የተነገረው። የፕሮግራሙ አዘጋጆች በቦታው ላይ ያሉትን መቀመጫዎች ወደ 150 ቢያሳድጉም የመጣውን ሰው በሙሉ ማስተናገድ አለመቻላቸው ተገልጿል። ለመግባት ያልቻሉትም አማኞች በውጭ ሆኖ ሲያመልኩ እንደቆዩ ተነግረዋል። በፕሮግራሙ ላይም ሲሲ ዊሊያምስ፣ ማይክል ዊልስሚዝ እና ዘ አፍተርስ በአምልኮ የመሩ ሲሆን በፕሮግራሙ ላይ የታደሙትም አብዛኞቹ ወጣቶች ነበሩ። በስፍራው እግዚአብሔርን ቃል ያካፈሉት ፍራንክሊን ግራም ከዛሬ ሁለት ዓመት በፊት በለንደን የእግዚአብሔርን ቃል ካካፈልኩበት ጊዜ አንስቶ አለማችን ለአርማጌ የሚሊዮን አንድ እርምጃ ተጠግታለች እና ብዙዎች በተስፋ ማጣት ውስጥ አሉ። እናም ይህንን መቀየር ወደሚችለው መምጣት ትችላላችሁ እርሱም ጌታ ኢየሱስ ክርስቶስ ነው በማለት ጥሪያቸውን አቅርበዋል። በመቶዎች የሚቆጠሩ ሰዎች ለቀረበላቸው የንስሐ ጥሪ ምላሽ የሰጡ ሲሆን ከእነዚህም መካከል አዳጊ ወጣቶች ይገኙበታል። መረጃውን ከፕሪሚየር ክርስቲያን ኒውስ አገኘ ነው። ተመልካቾቻችን፣ ለዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረግኩት ኒያማኒው ሊብሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።